ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ አልሀምዱሊላ በያላችሁበት ያላ ሰላም ዝነት አይለያችሁ። እንዱም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ አሳ እየሰራሁ ነው። ዛሬ እሁድ ማለት ነው። ምሳ በጣም ቆየን አሳ ከበላን ማለት ነው። ገና እንደመጣሁ እንግዲህ ሀይቅ ባህር ሂደን በልተናል፣ ግን ቆየ እና ምን አልኩኝ መሰላችሁ ዛሬ አንዳንድ ነገር እየተጨዋወትን ምሳ እየሰራን አብረን እናሳልፍ። በነገራችን ላይ ማርፈጃ የነሆን እቃዬን ሰብስቤ ከየቦታው ገዛዝቼ አምጥቼ ያው የምሳ ሰዓትን ነው ቪዲዮን እንትን እምላችሁ፣ ይሄ አሳ አጥንት የሌለው አሳ ነው፣ ቆንጆ አሳ ነው። መጀመሪያ እንደዚህ አድርጌ ተብልዋለሁ፣ ከዛ ድርቅ እንደሌለኝ ያው ዱቄት ጨዋ አርጌበታለሁ። ከዛ ፍልፍል አስወጥ አርጌበታለሁ። እዚ ጋር በቂ ቅመም ነ ያረኩበት ዘይትም ከ ምንድነው ካሙን፣ ዲምብላል፣ ፍልፍል አስወጥ፣ ትንሽዬ በርበሬ በርበሪ አረኩበት። የሆነ ቃጣል እንዳረግ ማለት ነው። እና ምግብ ስራ እንግዲህ እኔ በነገራችን ላይ ዩቲዩብ ስከፍት መጀመሪያ ሳኡዲ ያለሁኝ ምግብ እሰራበታለሁ ብዬ ነበረ የጀመርኩት ማለት ነው። ነገር ግን ያው አላለው መጣሁኝ። ሌላ ስራ ሆነ የሰራሁበት እና ባለፈ ፈጢራ ሰርቼ እንዲሰሪልን አሰራሩን ብላችሁኛል። እሰራለሁ ግን ምን አሰብኩ መሰላችሁ ሀሳብ እናንተ እንድትሰጡ ነው ምፈልገው። በዚሁ ቻናል እየሰራሁ ልልቀቅበት ወይስ እንደዚህ የቤተሰብ የሆነ ነገርና እንደዚህ ምግብ ምናምን ስሰራ እምለቅበት ቻናል ልክፈት? ሀሳባችሁን አስቀምጡልኝ ማለት ነው። ሌላ ቻናል ከከፈትኩኝ እዛኛው ቻናል ላይ የምግብ ስራውን የቤተሰብ እንደዚህ አንዳንድ ቀውሏችንን በዛ ለቅላችኋለሁ ማለት ነው። ግን በዚሁ የሚሆን ካላችሁኝ ደግሞ በዚሁ እሰራለሁ። ትእዛዛችሁን አከብራለሁ። ያው አንድ ነገር ይህንን አርግልን ካላችሁኝ እምቢ አለልም፣ ታዛዥ ነኝ ለእናንተ ማለት ነው። ደግሞ ቆንጆ ቆንጆ ኮሜንት ሰጥታችሁ ለምታበረታትኝ ክበሩልኝ። ወላሂ ከልብ ነው ማመሰግነው እና እንደዚህ አድርገን ዛሬ ምሳችንን ያው ጁምአ ከማን ነው እሁድ ከሰዓት ገበያ የለም። ለምን አንዳንድ ነገር እያልኩኝ እየሰራሁኝ ምናምን አላሳያችሁም ብዬ ነው። እና ደግሞ እቤትም አንዳንድ ጊዜ ጊዜ መስጠት ያስፈልጋል ለእህቶቼ ለወንድሞቼ። ሉባባ የለችም በነገራችን ላይ መንገድ ሂዳለሽ ማለት ነው። እኔና ዛሃራ ዛሃራ ምን ትያለሽ? አሳ ትወጃለሽ፣ አትወጂም? እኔ ከመጣሁ በኋላ አንዳንድ ነገሮችን እያለማመርኩ እያለማመርኳት ነው ምግብ። ይሄ እንደ ፒዛ ምናምን አትወድም ቄቤም አትወድም፣ እና እሱን እያለማመርኩ ነው። እዚህ ጋር ክሰል እያያያዝን ነው። ሌላ ክሰል ይሄንን ልጠብሰው ነው። ሌላ ደግሞ አሳ ወጥ ልሰራ ነው ማለት ነው ከነዚሁ መካከል እንግዲህ ሀባዬ ባሳችን አያችሁት፣ እንዴት እንደሚያማምሩት ትናንሹ ነው፣ አጥንት የሌላቸው ነው የገዛኋቸው። ከዛ ደግሞ ያው እንደዚህ አያችኋቸው ትናንሽ በቃ አንድ ሳይቆረጥ ነው ይሄ እንደዚህ የሆነው። ማሻአላ በጣም ነው የሚያማምሩት፣ ሽታው ደግሞ በዛ ላይ ማሻአላ። ተባረከ ረህማን ተትቢላው። ቆንጆ አድርጌ ነው የተበልኩት ማለት እንዴት አረኩት መሰላችሁ? እዚህ ጋር ይሄ የተበልኩበት ነው። ትንሽዬ ዘይት፣ ትንሽ በርበሬ፣ ፍልፍል፣ አስወድ፣ ከሙን እና ድንብላል ቅጠል ነው ያረኩ። ማን ነው ድንብላል ፍሬ የተፈጨ ማለት ነው። አርጌ፣ ሎሚ አርጌ አዋሃድኩትና እንደዚህ ዘብዘፊያ፣ አንድ ሁለት ሰዓት የሚሆን አቆየሁት። ይሄ ዘይቱ ይወጣል እንደምታዩት። እኔ እያነሳሁኝ እንደዚህ ነው ማረገው። ይሄ ግን ይሄና ይሄና ይሄ ትልቅ ባለፈ ገዝቼ ለመሞከር ማለት ነው ሁለት ሁለት ዛላ ነበረ ወይም ሁለት አሳ ነበረ። አንደኛው የተረፈኝን ይሄንን አስቀምጨው ነው በጣም ነው የሚጣፍጠው። ማሻአላ ደግሞ ርካሽ ነው። ሀቂቃ 400 ብር ኪሎ 400 ብር ትናንሾቹ፣ ትላልቁ ደግሞ ኪሎ 350 ብር ነው። በርካሽ ቆንጆ ምሳ ትበላላችሁ፣ ቆንጆ ነገር ትበላላችሁ። ባለ ነው ርካሽ ስላችሁ ያው እንዳገሩ ሁኔታ ማለት ነው። በስንት አንድ ቀን አሳ መብላት ግድ ነው። ከስንት አንድ ቀንም ቢሆን ማለት ነው። ያኔ አይምሮ ያነቃቃል። ለጤናም ጥሩ ነው። ያውኛ እንኳን አንተ ገብረውም አላህ ነው ጠባቂው፣ እንጂ ለጤና ጥሩ ነው በጣም እኔ አሁን መርሳት በቃ በጣም ነው የሚያስቸግረኝ። ለእንደዚህ አይነት ነገሮች ራሱ አይምሮ ያነቃቃል፣ ግድ ነው ማለት ነው። ሽንኩርት ያረረብኝ እዚ ጋ ወጡን ያሳወጡ ልሰራ ሽንኩርት ነው ይሄ። ቆንጆ አድርጌ ያሳወጧን እምሰራለሁ ማለት ነው። ጎን ለጎን ሁለቱንም አርጌ ይሄኛውን በሩዝ ይሄኛውን በእንጀራ በጣም ነው የሚጣፍጠው። አሁን ሀገራችን ወደ ሀይቅ ብትሄዱ በቃ ማሻ አላህ ተባረከ ርህማን፣ አሳ ወጥ ነው ሁሉም ሰው የሚመገበው። ለሙስሊምም ለክርስቲያንም ስለሚሆን በቃ ሁሉም የሚመገበው አሳ ነው። ቢዝነሱ ራሱ በጣም ነው የሚያዋጣው። እኔ እንደመጣው ልሰራ ያሰብኩት እዚህ ስራ ከመግባቴ በፊት ሱቅ ከመጀመሬ በፊት ያሰብኩት ይሄንን ምግብ ቤት ልሰራ ነበረ ሀይቅና ቦታ ምን ምፈልጌ፣ ተቸው እንደገና ታውኩት። ፎቅ ሆነብኝ ፎቅ መውጣት መውረዱ ራሱ ምግብ ቤት ሆኖ የሚመጣ ሰው ያለ አልመሰለኝም። ግን ቆንጆ ነበረ። ያው ከምግብ ቤት እንኳን በጣም አድካሚ ነው የሚያግዘቱ ካለለ እንጂ ግን አዋጭ ነው ሀቂቀተን። እንግዲህ እዚህ ጋር ባይ ሽንኩርታችን በስለዋል። በርበሬ ነው የምናረገው አንድ ተግማሽ የሾርባ ማንኪያ በርበሬ እንዳይበዛም እንዲያቃጥለን ደግሞ በርግጥ በርበሬው አያቃጥልም፣ ግን ይሄ በርበሬ አይፈጅም፣ እንትኑ አሳው ማለት ነው። ከዛ ነጭ ሽንኩርትና ጅንጅብል ግድ ነው። እዚ ጋር እንግዲህ ነጭ ሽንኩርትና ጅንጅብል አንድ ላይ ነው የተቀጠቀጠ እኔ ያለኝ ይሄን ጨምራለሁ። ከዛ አሳውን አብሬ ጨምርና አብሬ አሸዋለሁ ማለት ነው። እዚ ጋር አሳችንን ጨምረን አብሮ ማሸት ነው። ለምን የጅንጅብሉንም የነጭ ሽንኩርቱንም ነካ ይይዝልና፣ አያችሁት? ሀማይ ይሄ ከታተፍ ነው። ይሄን እንትን ያልኩት ይቺን ቆንጆ ወጥ አድርገን እንሰራታለን ማለት ነው። ጥብስ አድርገን ማለት ነው። ሴኔጋል ሁለቱም የጠርኩት እዚህ ጋር መጥበሻ ዘይት። እኔ መጥበሻ ስለሚያበላሽ አልፈልግም እና ነው፣ ለዛ ነው እና ደግሞ በረመዳኑ ጌማት ምናምን ስንጠብቅበት የኖርንበት ድስት ስለሆነ ወፍራም ስለሆነ ይመቻል ለመጠባበሻ ማለት ነው። ሴኔጋል ለዛ ነው። ያው እንግዲህ ኢትዮጵያ ስገቡ ሴኔጋል የሌለበት ቤት የለም። የሚሰራው አብዛኛውን በሴኔጋል ብረት ድስት ነው ማለት ነው። ማሻአላ የሆነች ያሳ ጥብስ ነው የምንሰራው። ጥብስ ያው መረቅ ያለው ማለት ነው። በጣም ነው የሚጣፍጠው ሀቂቃ እዚህ ጋር ትንሽዬ ትንሽዬ ኮረል ማረኩበት ማለት ነው። በጣም ቆንጆ ሆኖ ነው። እጥፍ አይቆይም ሲበስል ሰተን እንዲህ ነው። በቃ ደቂቃ ነው። እንደዚህ ውሃ ላረግበት ነበር ግን ምን መጣ ሊመስላችሁ፣ እንደዚህ ብትወው በጣም የሚጣፍጠው እንደዚህ። እና በእንጀራ የሄድንን ያሳ ጥብስ ማለት ነው አድርገን ያሚ ያሚ። የመብራቱ ነገር በመሀል እልም አለ። ከዛ እዚህ ጋር ሩዛችንን ሰርተናል። እንደዚህ የሚያመሩ ሩዝ ሩዝ አረጋለሁ ሳህኔ ላይ እዚህ ጋር የሩዝ ሳህን አለኝ። ከዛ ዲኮር ነው የማደርገው እንግዲህ መሻላት ትኩስ ነው ሩዙም አሳችንም እንደዚህ ሆኗል ማለት ነው እንደምታዩት። ከዛ እንደዚህ የሩዛችንን ካደረግን በኋላ አሳችን እንደዚህ ቆንጆ ነው የሆነው ሀቂቀተን እንደዚህ አድርገን እንደረድርና ይሄ ወፋፍራሙ ያልኳቸው ይሄ ትልቁ 350 ብር ነው የሚሸጠው፣ ኪሎ ማለት ነው። እነዚህ ትናንሾቹ 400 ብር ናቸው ኪሎ፣ ቆንጆ አሳ ናቸው ማለት ነው። እንደዚህ አድርገን ከያቻቸው ሲበስሉ የሚያፈክዱትን ትንንሽ ናቸው ግን አጥንት የላቸው። ከዛ እነዚህን እንደዚህ ከደረደርን በኋላ ምን እናደርጋለን መሰላችሁ? እዚህ ጋር ከሳለ ዲኮር እናደርጋለን ማለት ነው። ማሻአላ ምሳ ተጠርታችኋል። በዚሁ አጋጣሚ ግድ ይሰምታችኋል። ሽንኩርት አለኝ፣ ሎሚ በክብ በክቡ ነው የከታተፍኩት። ሆኖ ማሻአላ ሆኖ በስሎልኛል ማለት ነው። ታያችሁት ማሻአላ ተበረከ አረህማን፣ ሮዛችን በአሳ እንደዚህ ሆነዋል ማለት ነው። አሳው ብዙ ነው እዚህ ማለኝ። ከላይ እንደዚህ እንጨምርበታለን። በጣም ነው የሚጣፍጠው። ምሳኑ ተፈደሉ። ከዛ ወጣችን ደግሞ እናቅርብ። እንግዲህ አባዬ በአሳ ወጣችን ደግሞ እንደዚህ ነው ማሻአላ። በጣም ነው ሽታው ራሱ የሚጣፍጠው ግን ምን አለ መሰላችሁ፣ እኔ ስቆራረጠው ትናንሽ አረኩት እንደዚህ ይደቃል ብዬ ስላላሰብኩኝ፣ ከፍ ከፍ ቢል ደግሞ ይበልጥ ያምራል። ግን ማሻላ ዋው ነው ጣዕሙ። ይሄ አሳ ወጣችን እንደዚህ ነው። ለብ ለብ ማለት ነው፣ አሳ ለብ ለብ። ማሻላ ማሻላ። ዛሬ እንዴት አየሽው? ያምራል። እንግዲህ ሀባዬ ይሄንን ይመስላል። ኑ ተፈበሉ፣ ሀሳባችሁንም አስቀምጡልኝ። እንደነገርኳችሁ ከፍቼ ሌላ ቻናል በሌላ ቻናል ልልቀቅ ቪዲዮ ወይስ በዚህ እየሰራው ልልቀቅላችሁ? ሀሳባችሁን አስቀምጡልኝ። ዛራ እንዴት አየሽው? ምሳ እንጥራችሁ ኑ ተፈበሉ። ማሻላ ማሻላ ብያለው። አህሪቡ ለስላሳ ምዚ ጋር አቅርበናል። እንግዲህ መልካም እሑድ ይሆንላችሁ። እኛ እሑድ ይሁዲ ገበያ ስለሌለ ከሰዓት ከሰዓት አንዳንድ ቀን እረፍት በሚሆን ሰዓት ነው። ከዚህ በኋላ ቪዲዮ ስለምሰራ እየቃ ቪዲዮ ቶሎ ቶሎ ብዬችን ምሳ ቶሎ ቶሎ ሰራ ሁላችኋለሁኝ። ሰላም ሁኑ።